ከአንድ ወር በኋላ በሚጀምረው የአፍሪካ ዋንጫ ብሪያንም ቦሞ አይኖርም። ሰንደርላንድ በጣም ብዙ ተጫዋች ነው የሚያጣው እና አርሰናል፣ ቼልሲ እና ሊድስ ዩናይትድ በእንግሊዝ ፕሪሜየር ሊግ ምንም አይነት የአፍሪካ ተጫዋች የሌላቸው ቡድኖች ናቸው። በ2025 አፍሪካ ዋንጫ የሚሳተፍ አንድም የአፍሪካ ተጫዋች የላቸው አርሰናል፣ ቼልሲ እና ሊድስ ዩናይትድ ማለት ነው። ከዛ ውጭ ግን አስቶንቪላ አይቮሪ ኮስታዮን ኢቫን ጊሳንድን ያጣል። አንድ ተጫዋች ያጣል ማለት ነው። 24 ዓመቱ ተጫዋች ነው። በርማውዝ አንድ ተጫዋች ያጣል። የአጥቂ አማካኙ አሚኔ አዲሊን ያጣል። ልክ እንደ ቪላ በርማውዝም በአፍኮን አሚኔ አዲሊን ያጣል። የ25 ዓመቱ ሞሮኳዊን ያጣል ማለት ነው። ብሬንፎርድ ሁለት ተጫዋቾችን ያጣል። የክለቡ በሪከርድ የፈረመው ዳንጎ ኦታራ ወደ ቡርኪና ፋሶ ይሄዳል 42.5 ሚሊዮን ፓውንድ ብሬንፎርድ ያወጣበት ተጫዋች ነው እና አማካኙ ፍራንክ ኦኒያካ የናይጄሪያ ተጫዋች ነው። ባለፈው ከኮንጎ ጋር ኦኒያካ ጎል አስቆጥሮ ነበር፣ ነገር ግን ኤሊያ ያቻነቱን ጎል አስቆጥሮ በፔናሊቲ አራት ለሶስት ተሸንፈው ነው ናይጄሪያ ወደ ዓለም ዋንጫው ሳታልፍ የቀረችው፣ ወይም ወደ ዓለም ዋንጫው የመጨረሻ ማጣሪያ ማለት ነው። ብራይተን አንድ ተጫዋች ያጣል። ካርሎስ ባሌባ ወደ ካሜሮን ብሔራዊ ቡድን ስለሚያመራ በአፍሪካ ዋንጫው ባሌባ አይኖርም። ያኩቡ ሚንቴ ግን ጋምቢያ ለአፍሪካ ዋንጫ ስላላለፈች ያኩቡ ሚንቴ ይኖራል ማለት ነው። ስለዚህ ብራይተን አንድ ተጫዋች ነው የሚያጣው። በርን ላይ ሶስት ተጫዋቾችን ያጣል። አክስል ቷንዜቤ ወደ ዲሞክራቲክ ሪፐብሊክ ኮንጎ ይሄዳል። ሊሌ ፎስተር ወደ ደቡብ አፍሪካ ይሄዳል። ሃኒባል መዥብሪ ወደ ቱኒዚያ ይሄዳል ለአፍሪካ ዋንጫው ለመጫወት። ክሪስታል ፓላስ እስከ አራት ተጫዋቾችን ያጣል። ኢስማኤልያ ሳር ወደ ሴኔጋል ይሄዳል። ስምንት ጎሎችን በአጠቃላይ በዘንድሮ ውድድር ዓመት ያስቆጠረ ተጫዋች ነው። ክርስቲያንቴ ኡቼ ይህ ተጫዋች ወደ ናይጄሪያ የሚሄድ ይሄዳ ይሆናል። ሞሮካዊው ተከላካይ ቻዲ ሪያድ እና የማሊው አማካኝ ቼክ ዶኮሬ እነዚህም የመሄድ እድል ሊኖራቸዋል። ይኖራቸዋል ስለዚህ አራት ተጫዋቾችን ክሪስታል ፓላስ ያጣል። ኤቨርተን እስከ ሶስት ተጫዋቾችን ላያገኝ ይችላል። ኤልማን ዲያዬ ሴኔጋል ይሄዳል እና ኢድሪሳ ጋናጌ እሱም ሴኔጋላዊ ነው። አማካኙ ወጣቱ አዳማዙኑ ይሄ ሞሮኳዊ ተጫዋችም እሱም የሚያመራ ይሆናል። በፉላም በኩል ሶስት ተጫዋቾች አሌክስ ኦቢ፣ ካልቪን ባሲ ወደ ናይጄሪያ ይሄዳሉ። ሳሙኤል ቹኩዌዜ ይህኛውም ሌላኛው ናይጄሪያዊ ነው። ሶስት ናይጄሪያ ያጣሉ ማለት ነው በፉላም ቤት ውስጥ ናይጄሪያ ለአፍሪካ ዋንጫ ስለምትጫወት ማለት ነው። ሊቨርፑል አንድ ተጫዋች ሞሐመድ ሳላ ከግብፅ ጋር በአፍሪካ ዋንጫ ላይ ተሳታፊ ይሆናል። ማንቸስተር ሲቲ ሲቲ ሁለት ተጫዋቾችን ያጣል። ኦማር ማርሙሽ ወደ ግብፅ ብሔራዊ ቡድን ይሄዳል። ሪያን አይት ኑሪ ወደ አልጄሪያ ብሔራዊ ቡድን ያመራል። ስለዚህ ሲቲ ሁለት ተጫዋቾችን ያጣል። ማንቸስተር ዩናይትድ ሶስት ተጫዋቾችን አፍሪካ ዋንጫ ብሪያን ምቦሞ ወደ ካሜሮን ብሔራዊ ቡድን፣ አማ ዲያሎ ወደ አይቮሪኮስ ኖሳይር ማዝራዊ ወደ ሞሮኮ፣ ሶስት ተጫዋቾች አይኖሩትም። ኒውካስል ዩናይትድ አንድ ተጫዋች ያጣል። ጉዳት ላይ የሚገኘው የዲሞክራቲክ ሪፓብሊክ ኮንጎ አጥቂ ዩዋን ዊሳ። ኖቲንግሃም ፎረስት አራት ተጫዋቾችን ያጣል። ኢብራሂም ሳንጋሬ ወደ አይቮሪ ኮስት፣ ዊሊ ቦሊ ወደ አይቮሪ ኮስት፣ ኦላ አይና እና ታይዎ አዎኒ ወደ ናይጄሪያ። ስለዚህ አራት ተጫዋች ያጣል። ሰንደርላንድ ሰባት ተጫዋች ያጣል። ሶፊ ሰባት ተጫዋች ሰንደርላንድ ሞሮኳዊው የመስመር አጥቂ ሸምሰዲን ታሊቢ፣ ሴኔጋላዊ አማካኝ ሀቢብ ዲያራ፣ ሞዛምቢካዊው ተመላላሽ ሬኒልዶ ማንዳባ፣ አይቮሪ ኮስታዊው የመስመር አጥቂ ሲሞን አዲንግራ ቡርኪና ፋሶ አጥቂ በኤርትራን ትራይዎዌ ዲሞክራቲክ ሪፐብሊክ ኮንጎ ሁለት ተጫዋቾች አርተር ማሳውኮ እና ኖ ሳዲኪ አስበዋል። ሶፊ ሰንደርላንድ ከባድ ውስጥ በጣም ሰንደርላንድ አደጋ ውስጥ ነው። ቶተናም ሆትስፐርስ ሁለት ተጫዋቾችን ያጣል። ፓፔ ማታርሳር ወደ ሴኔጋል ይሄዳል። የቪስ ቢሱማ ወደ ማሊ ብሔራዊ ቡድን ይሄዳል። ዌስታም ቤት ውስጥ ሁለት ተጫዋቾች አረን ዋን ቢሳካ ወደ ዲሞክራቲክ ሪፐብሊክ ኮንጎ ዜግነቱን ቀይሯል። ወደ ኮንጎ ወደ ዓለም ዋንጫም ለመግባት ጫፍ ላይ ደርሷል እና ኤልሃጂ ማሊክ ጁፍ ወደ ሴኔጋል ይሄዳል። ወልቭስ አምስት ተጫዋች ይሄ ደግሞ በእንቅርት ላይ ጆሮ ደግፍ ነው ያለበት ውጤት ማርሻል ሙኔጺ ቲዋንዳ ቺሬዋ፣ ማርሻል ሙኔጺ ዚምባብዌ ይሄዳል። ታዋንዳ ቺሬዋም ዚምባብዌ ሁለት ተጫዋቾች አይቮሪኮስታዊ ተከላካይ ኢማኒኤል አግባዱ፣ ናይጄሪያዊ አጥቂ ቶሉ አሮኮዳሬ እና ጃክሰን ቹዋቹዋ ይሄ ካሜሮናዊ ተጫዋች ተመላላሹ ይሄዳል ማለት ነው። እና እነዚህ ናቸው። ማን ይጎዳል? አሁን ሴኔጋል አይ ሚን ሰንደርላንድ ሰንደርላንድ ሰባት ተጫዋች አጣል። ቀጥሎ ወልቭዝ ነው አምስት ተጫዋች የሚያጣው። ማንችስተር ሲቲ ቅድም እንዳል ነው የሚሄዱ ተጫዋቾች አሉት። ማንችስተር ዩናይትድ ሦስት፣ ማንችስተር ሲቲ ሁለት፣ ሊቨርፑል አንድ። እነዚህ ቶተናም ሁለት፣ ማንችስተር ሲቲ ሁለት። ማን ማን ማርሙሽ እና ራየት አየት ነው አርሰናል ቼልሲና ሊድስ ብቻ ናቸው ምንም ተጫዋች ማይነካቸው። ቼልሲ ግን ይገርማል፣ ብዙ ጥቁር ተጫዋች እንደመኖር በጣም የሚያስገርም ነው። ወደ ሌሎች መረጃዎች ስናመራ ነገ ያለው የአንቶኒዮ ሲሜኒዮ ጉዳይ ነው። ግርምዬ ያልተጠበቀ መረጃ እየወጣ ነው። የተጫዋች እስከ ክረምቱ አይለቅም የሚሉ ሀሳቦች የነበሩ ቢሆንም ነገር ግን አዲሱን ኮንትራት ሲፈርም ለጥቂት ቀናት ነው የሚቆየው። በነገራችን ላይ ልክ የጥር የዝውውር መስኮት እንደተከፈተ ለጥቂት ቀናት የሚቆይ ልዩ ኦፈር ይሄ ላይክ ይሄ ክሪስማስ የገና ስጦታ እየተባለው ወይም የገና ቅናሽ ይባላል። እንደ ገና ቅናሽ አድርገው ነው ያቀረቡት እና ተጫዋቹን የሚፈልግ ለተወሰነ ቀን ነው እድሉ። የአምስት ቀን የሶስት ቀን ጉዳይ ነው አክቲቬት ማድረግ የሚጠበቅበት። ስልሳ አምስት ሚሊዮን ፓውንድ የመልቀቂያ ዋጋ አዘጋጅተውለታል ለጋናዊው የተከላከ መስመር ተጫዋች አንቶኒዮ ሲሜኒዮ። ይህ ተጫዋች የአርሰናል ደጋፊ ነው በተደጋጋሚ ተናግሯል። አርሰናል ደጋፊ መሆኑ ግን በይበልጥ ተጫዋቹ ሊሄድ የሚችለው ወይ ሊቨርፑል ወይ ሲቲ ወይ ቶተናም እንደሚሆን ይገመታል። አርሰናልም ግን ስቲል እንትኑ ላይ አለ። ግን አርሰናል በአመቱ መጨረሻ ነው ተጫዋቹን መውሰድ የሚፈልገው። በአመቱ መጨረሻ የዚህ ተጫዋቹ ዋጋ የመቀነስም የመጨመር ዕድል ሊኖረው ይችላል። በዚሁ ብቃቱ የሚቀጥል ከሆነ የመልቀቂያ ዋጋው ከፍ ይችላል፣ ብቃቱ የሚቀንስ ከሆነ ሊቀንስ ይችላል። ስለዚህ ቁማር ነው ቁማር ነው ልትጫወት የምችለውና አርሰናል ደፈር ብሎ ሲሜኒዮን ይወስዷል አይመስልም። ሞር ሊቨርፑል የሚወስዱ ይመስለኛል። ሊቨርፑል በአግባቡ የሉዊስ ዲያዝን ክፍተት እየሸፈነ ስላልሆነ ከሮድሪጎ ና ከአንቶኒዮ ሲሜኒዮ አንዳቸውን በማስፈረም ያንን ክፍተት ለመፍታት በከፍተኛ ሁኔታ እንደሚሰራ ይጠበቃል። ና የሲሜኒዮ ማረፊያ ሞር ኦርለስ የመሆን እድሉ የሊቨርፑል ነው። አሁን ባለው ሁኔታ ነገሮች ካልተቀያየሩ በስተቀር፣ ና ሊቨርፑሎች ይህችን አጋጣሚ ተጠቅመው በ65 ሚሊዮን ፓውንድ አፈፍ ሊያደርጉት እንደሚችሉ እንደሁም አንዳንድ መረጃዎች ሊቀንስም ይችላል፣ እንደው ጠጋ ብሎ የሚከራከር ከተገኘ የሚለው ሀሳቦችም እየተጠቀመጡ ይገኛሉ ክሊያን ባፔ የ ፒኤስጂን ክስ ፍርድ ቤት ወስዶት ተቀባይነት አግኝቷል 55 ሚሊዮን ፓውንድ የደመወዝና ቦነስ አልተከፈለኝም ነው የሚለው ፒኤስጂ ደግሞ የለም በቃል ደረጃ ወደ ሌላ ክለብ በነጻ የሚሄድ ከሆነ እነዚህን ጥቅማጥቅሞች እንደማንሰጠው ተስማምተናል እና እሱ ነው ቃሉን ያልፈጸመው ፕሮሚሱን ያልፈጸመው፣ እንዲሁም እሱን እንከሰዋለን ብለው ሌላ ክስ ውስጥ የገቡበት ስለት እንዳለ እየተነገረ ነው የሚገኘው። ና የምባፔ ጉዳይ በቀጣዮቹ ጊዜያቶች አነጋጋሪ ሊሆን ይችላል የሚል አስተያየቶች እየተሰጡ ነው የሚገኘው። አዲሞላ ሉክማን የጋላታ ሰራይን ቡድን ለመቀላቀል እየተዘጋጀ እንደሆነ ተዘግቧል። ሉክማን በአትላንታ ሕይወት አልተመቸውም። በእርግጥ የተጋጫቸው አሰልጣኝ የባግን ጁሪች ተሰናብተዋል። ሌላ አሰልጣኝ መጥቷል፣ ግን ስቲል አሁንም ደስተኛ እንዳልሆነ በጥር ዝውውር መስኮት የ ሀገሩን ልጅ የቪክቶር ኦስሜንን ክለብ ጋላታሳራይ ሊቀላቀል እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። አድማጮቻችን የዛሬ ፕሮግራማችን ይህንን ይመስላል። ከ17 ዓመት በታች ቡድኑ ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው፣ ስብስብ ነው፣ ስብስብ ነው። ሁለት ለባዶ እየመራ ወጥቷል። ሁለት ለዜሮ ሁሌም ለዚህ እየመረወጡታል በጣም ጥሩ ኳስ ነው የሚጫወቱት። አረዳራቸው የኳስ አረዳራቸው የጨዋታ ቅብብላቸው ና መሰል ነገሮች በጣም ትልቅ ተስፋ የሚሰጥ ነው እና አበረታታቸው ይገባል። ይህንንም ስራ የሰሩ ሰዎችን ወደፊት እንግዲህ እያነሳን የምናመሰግን ይሆናል። በጣም ትልቅ ስራ ነው፣ ትልቅ ስራ ነው። አዎ ክብራትና ክብራትን አድማጮቻችን ስለ ተከታተላችሁን